ተመራቂ ፖሊሶች ህገ መንግስቱና ሙያችሁ በሚፈቅደው መሰረት በአገልጋይነት ስሜት ተልኳችሁን መወጣት አለባችሁ ሲሉ የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ አሳሰቡ። የህግ የበላይነትን በማረጋገጥና ሰላምን በማስፈን የህዝባቸውን ደህንነት ለማረጋገጥ በትጋት እንደሚሰሩ የመደበኛና የአድማ መከላከል ፖሊስ ተመራቂዎች ተናግረዋል። በዚህ ጉዳይ ላይ በቀለ ተሾመ ከስፍራው ተጨማሪ መረጃ ደርሶናል፤ ተከታትለን እንመለስ። አመሰግናለሁ በዛሬው ዕለት የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ያሰለጠናቸውን ምሩቃን ሰልጣኞችን በተለይ የአድማ መከላከልና የመደበኛ ፖሊስ አባላትን አስመርቋል ለ34ተኛ ጊዜ ነው ዩኒቨርሲቲ ኮሌጁ ያስመረቀው እንግዲህ ይሄ ዩኒቨርሲቲ ኮሌጅ በተለይ ከ1985 ዓ ም ጀምሮ የተለያዩ ሰልጣኞችን በማሰልጠን በጸጥታ በኩል በክልሉ ኃላፊነቱን በመወጣት በኩል ከፍተኛ ሚናውን እየተወጣ እንደሆነ ነው እየተገለጸ ያለ በዛሬዎት እንግዲህ በዚህ በምረቃ ስነስርዓቱም የተለያዩ ወታደራዊ ትርኢቶች ቀርበዋል። በዚህ በምረቃ ስነስርዓቱም ተሳታፊ የነበሩ የአድማ መከላከልና የመደበኛ ፖሊስ አባላት አስተያየታቸውን ሰጥተውናል። እነዚህ ተመራቂዎች እንግዲህ እንደነገሩን ከሆነ በስልጠና ወቅት ወቅቱን የሚፈልገውን ስልጠና በተለይ በተግባር እና በንድፈ ሀሳብ ደረጃ ስልጠናውን ማግኘታቸው እና ይህ ስልጠና ደግሞ ሀገራቸውን በተለይ ሕገ መንግስቱን እንዲያውቁ የህግ የበላይነት እንዴት ማስከበር እንዳለባቸው፣ ፍትህ እንዴት መስፈን እንዳለበት እና ሰላምን ለማስፈን ምን ማድረግ አለባቸው፣ በተለይ የጸጥታ አካላት ምንድን ነው ማድረግ ያለበት የሚለውን ከቅድመ ወንጀልን ከቅድመ መከላከል ጀምሮ እንዴት መከላከል እንደሚቻል በቂ ስልጠና እንዳገኙ አንስተውልናል። ይህ ስልጠና ደግሞ ያገኙትን ስልጠና ወደ ስራ ሲገቡ የሰለጠኑትን ስልጠና ወደ መሬት በማውረድ ወይም በተግባር በማዋል ሰላም እንዲሰፍን ህብረተሰቡ ደግሞ በሰላም ወጥቶ እንዲገባ የህግ የበላይነት እንዲሰፍን ያለምንም የአድሎ በሃይማኖትም ሊሆን ይችላል፣ በብሄር አድሎ ሳያደርጉ ፍትሐዊ የሆነ አገልግሎት በመስጠት የተጣለባቸውን ኃላፊነት በቁርጠኝነት ለመወጣት ከወዲሁ እንደሚሰሩ አስተያየታቸውን ሰጥተውናል። ከዚህ ባለፈ እንግዲህ የብርጋዴር ጀነራል መኮንን መንግስቴ የብር ሸለቆ መሰረታዊ ውትድና ማሰልጠኛ ትምህርት ቤት ዋና አዛዥ ናቸው። ዋና አዛዥ እንግዲህ መልእክታቸውን አስተላልፈዋል። በተለይ የሀገር መከላከያ ሰራዊት፣ የክልሎች የጸጥታ ኃይል እንዲጠናከሩ አንዱ ተልኳቸው ነው። ስለዚህ ይሄ የብር ሸለቆ ትምህርት ምክር የማሰልጠኛ ትምህርት ቤትም በአማራ ክልል ያለውን የሰላም ችግሮች እንዲቀረፉና ሰላም እንዲጸና በማድረግ በኩል የጸጥታ አካላትን በማሰልጠን በኩል የበኩኑ ኃላፊነት እየተወጣ ይገኛል። ይህም ዛሬ አንዱ ማሳያ እንደሆነ አንስተዋል። ስለዚህ እነዚህ ምሩቃኑ ደግሞ ውጤታማነታቸው የሚለካው ወደ ስራ አለም ሲሰማሩ በአገኙት ስልጠና መሰረት ጸጥታው እንዲሰፍን በማድረግ ዜጎቻቸውን ማገልገል ሲችሉ ነውና የዛሬ ተመራቂዎች ይህን መነሻ በማድረግ ለዜጎቻቸው በፍትሐዊነት፣ በታማኝነት በማገልገል ሰላም እንዲሰፍን በማድረግ በኩል ኃላፊነት መወጣት እንዳለባቸው ነው መልእክታቸውን ያስተላለፉት። ከዚህ በተጨማሪ የአማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ዋና ዳይሬክተር ምክትል ኮሚሽነር አበበ ደለለ መልእክታቸውን አስተላልፈዋል። እንግዲህ ባለፉት 33 ዓመታት ዩኒቨርሲቲ ኮሌጁ በተለይ እነዚህ የጸጥታ አካላትን በማሰልጠን በኩል ኃላፊነቱን ሲወጣ እንደቆየ አንስተዋል። ይህንን ያገኙትን እውቀት ወደ መሪያ በማውረጥ መንግስት የጣለባቸውን ኃላፊነት መወጣት እንዳለባቸው አንስተዋል። በተለይ እነዚህ ውጤታማነት የሚረጋገጠው ደግሞ አሁን የአማራ ክልል ያለበት ሁኔታ ይታወቃል። ስለዚህ ይህን ሰላም ከሌሎች የጸጥታ አካላት ጋር በጋራ በመሆን ሰላምን ማስፈን እንዳለባቸው፣ ከዚህ ባለፈ ፍትህን ማስፈን እንዳለባቸው በተለይ ህገወጥ ተግባራት የሚፈጽሙ አካላት ሲኖር የመጀመሪያው ቀድሞ መከላከል ነው። ምናልባት ደግሞ ችግር ሲፈጠር እነዚህ ችግር የፈጠሩ አካላትን ደግሞ ወደ ህግ በማቅረብ ፍትህ እንዲያገኙ ወይም ደግሞ ህግ እንዲከበር በማድረግ በኩል ኃላፊነታቸውን መወጣት እንዳለባቸው አንስተዋል። ያለ ልዩነትም ህዝባቸውን ማገልገል እንዳለባቸው እና ከዚህ ቀደም እንደነበረው መደበኛ ህይወቱን በሰላም ወጥቶ በሰላም እንዲገባ በማድረግ በኩል ያሁኑ ተመራቂዎች ከፍተኛ ኃላፊነት ስላለባቸው ይህንን ኃላፊነታቸውን መወጣት ይኖርባቸዋል የሚል መልእክታቸውን አስተላልፈዋል። ሌሎች መረጃዎችን ደግሞ አጠናቅረ በሌሎች የዜና እወጃችን የምናስተላልፍ ይሆናል። አመሰግናለሁ።